አንዳንድ ሰዎች መጥፎ ሰዎች አሉ፣ አንዳንድ ሰዎች ደግሞ ደግ ሰዎች አሉ። እነዚህ መጥፎ ሰዎች ደግሞ በጣም በሚገርም ሁኔታ ላይ ሁሉ ነገር ሲደርስባቸው ቶሎ ነው የሚደርስባቸው፣ አይቆይም። እንግዲህ ዛሬ ደግሞ ለየት ባለ ሁኔታ መጥችላቸዋለሁኝ። ልብሽና ልቤ ማለት እንግዲህ ፍቅር በጣም ከባድ ነውእና እና ባለፈው እለት ያቆምንበት እሷ መንገድ ላይ የደረሰች ጫማ ይበጠስባታል። ከዛ በኋላ ወደ ይዙ ጫማ እየጠረገ ነበር እና ወደ እሱ ጋር ትሄዳለች። በቃ የማይሆን ቦታ ላይ ጫማ ትበጠስብኛለህ ብላ እሷ በጣም ተነጋገረች። እና ወደዛ ስታይ ይዙ ደግሞ ጫማ እየጠረገ ነበረ ከሄኖክ ከጓደኛው ጋር። ከዛ በቃ እዛ ሂጄ ላሰፋለች። ከዛ ወንድም ስትለው ከኋላት ጀርባውን ስነካው በጣም ደነገጠ ተብረከረከ። ኢዙ ስለሚያፈቅራት ስለሚወዳት በጣም የሚያደርገው ግራ ጠፋው። ከዚያም በኋላ እሷ ስትመጣ ጫማ ተበጥሶብኝ ነበር እና እንድትሰፋ ሊፈልጌ ነው አለችው። እሺ ችግር የለውም አላት። ከዚያም በኋላ እሱ ደግሞ ጃኬት የተንጠልጠ ጃኬት ነበረ እና ተቀመጡበት ወንበር ላይ ያንን ወንበር ጥርቅ ጥርቅ ያደርግና ጃኬቱን ያደርግላታል። ይዙ ደግሞ በጣም ገረመው፣ አይፈቅር አለ ፍቅር እኮ እንደዚህ ነው አንዳንድ ጊዜ የምናፈቅራቸውን ሰዎች ለክብር ስንል ድህነት እንደዚህ ቢያደርገው፣ በጣም ስለሚወዳት እሷም ደግሞ ስለምትወደው እሱ መሆኑን አታውቅም። እሱ ግን ያውቃታል። ምክንያቱም በጎዳና ላይ እየጠረገ ቴክስቶችን የሚያስቀምጥላት ይዞ ስለሆነ ማስ ሄኖክ በጣም ገረመው እና አይን አይን ሲታያዩ በጣም አጅብ ብሎ ጉንጭን ይዞ ያያቸዋል። ከዚያም በኋላ እዚ ደግሞ ያንን ጫማውን እየሰፋ አላት እያለ በቃ እንዳልገዛ ኮ ቅርብ ስለሆነ ነው ቤተ ስትለው፣ አይ ችግር የለውም ብር ልስጥሽ አላት። ያረ እኔ ችግር የለውም አልፈልግም ብር አለችው። ከዛም በኋላ ያንን ጫማ እየሰፋ እጁ ላይ ወቃው። ከዛ በቃ ወቃ አይደለም በእኔ ስበብ ነው ኮ ይወቃ። ይሄ ነገር ኮ በእኔ እኔ ስፋ ስፋሌ ብዬ ያስወቃው። ይቅርታ፣ በቃ ወደ ሆስፒታል መሄድ አለብህ አለችው። ከዛ ሄንኩ ብድግ አለና እንዴ፣ ለዚህ ብሎ ነው እንደ ሆስፒታል የሚሄደው አላት። እንዴ አዎ፣ ወደ ሌላ ነገር እንዲፈጠርበት ሊፈጠርበት እኮ ይችላል አለችው። አይ ችግር የለውም አላት እሱ ከዛ እሱም በቃ መናገር ሳይፈልግ በልቡ እኔ እኮ ነኝ አፍቃሪው እኔ እኮ ነው ቴክስቱን የምጽፍልሽ እያለ ሀይራኖቹን ያያታ እያያለ ኢዙ ከዛ ሄኖክ ደግሞ በጣም ገርሞታል። እንደዛው እያያቸው ነው። እና ከዛ በቃ ጨረሰና ጫማዋን በቃ ሊሄድ አለች። ከዛ እሺ ትመጫለሽ አላት። አዎ እመጣለሁ። ሲደብርሽ ሲደብርሽ እኛ ጋር መምጣት ትችያለሽ አላት ሄኖክ። ከዛ አይ ሲደብረኝ ብቻ ሳይሆን ደስ ባለኝም ሰዓት እመጣለሁ አለች። ኢዙ ደግሞ እርግጠኛ ንስ ትመጫለሽ አላት። አዎ ሌላው ነገር እኮ ቀሬ ነው። የልቤን እንትን ፍቅር ግን እንዴት ብዬ ነግርሻለሁ? አላት ምን አለች። አይ ወደዚህ ነው የምናገረው አላት። እሺ አለች። ውድና የተከበራችሁ ውድ ቤተሰቦቼ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አዲስ የሆናችሁ ሰብስክራይብ እና ላይካችሁን እንዳትረሱ። እንግዲህ ዛሬ ደግሞ አማን በጣም በሚያናድር ሁኔታ ላይ የሚያደርገው ነገሮች ግዴታ አንዱ ሰው ያላፈቀረውን የኔ ነው እኔ ያፈቅራታለሁ ብሎ ለእኔ ወደ እኔ ያመጣታለሁ ማለት በጣም ከባድ ነው። የምታፈቅረው ሌላ ሰው፣ እሱ ደግሞ ግዴታ እኔን ታፈቅረኛለች አለ። ከዚም በኋላ እሷም ደግሞ ወደ ቤቷ ከሄደች በኋላ ከተለያዩ በኋላ ቤቷ ሂዳ ልብሷን ቀይራ ለዛው ለኢዙ ደብዳቤዋን ጽፋ ሀብል አድርጋ መጣች። ወደ ቦታው ይዛ ሄደች። ወደ ቦታው ይዛ ሄዳ እሱም ደግሞ ቴክስት ስላስቀመጠላት ያን ቴክስት ይዛ ሄዳ ወደ ላይ ቶቦቿ ጋር ታስቀምጣለች። ኢዙ ደብዳቤዋን እየጠበቀ ስለነበረ በጣም ጨንቆታል። ከዛ አማን ይመጣና በመሀል ላይ ያንን ሀብል ደብዳቤ ያስቀመጠችውን አነበበ። ከዛ እያነበብ እያለ ወረቀት ውስጥ ስላስቀመጠችው ሀብሉን አነሳው፣ አነሳና አነበበው። በቃ እኔም እኮ በጣም ነው የምወድሽ በጣም ነው የማፈቅርሽ አለ። እንዴ እኔ እኮ ይገረመኝ፣ የጻፈችው እኮ ደብዳቤውን ለኢዙ ነው፣ ለአማን አይደለም። አማን ደግሞ አይወድሻለውኝ አለ። እንቴ እንዴት እንደዚህ ይባላል? የምታፈቅረው ሌላ ሰው እሱ። ግዴታ እኔ ያደርጋታለሁ፣ እኔ አማን፣ እኔ ያደርገዋለሁ። ብያልኩትን የኔ ነው ካልኩኝ የኔ ነው፣ ሌላ ሰው መሆን የለበትም፣ አይደረግም። ጉድ እኮ ነው፣ የሚገርም እኮ ነው። ግዴታ እኮ ፍቅር የለም። አንድ ሰው ተወዶ ተፋቅሮ እንጂ፣ ግዴታ እኮ ፍቅር የለም። ከዛም በኋላ ሄደ። ከዛ እሷም ደግሞ አንድ ነገር እንደዚህ የሆነ ነገር ማድረግ ከፈለግ ሌላ ሰው መቶ እንዳይወስድብህ መታገል አለብህ አለችው። ኢዙን ፊዎሪ ማለት ነው። ፊዎሪ እንደዛ ስትለው እሱማ ማንም ሊወስድ አይችልም እኔም እለፍ አለሁ እሞክራለሁኝ አላት። አዎ አንድ ነገር አንተ ያፈራኸውን ፍሬ ሌላ ሰው መቶ እንደወስድብህ እንዳትሞክር አለችው። ከዛ እሱም ይሻለ ከዛም በኋላ ላይ ተለያዩ። ከዛ አማን ኢዙ ጋር ይደውላል። አንተ ቆሻሻ በቃ ከሷ ጋር ያለውን ነገር አቁም ብዬ አልተናገርኩም አለው። አንተ ልጅ ምንና ነው ምናምን ብሎ ጆሮ ላይ ጥርቅም ያደርገዋል። ጎበዝ እንኳንም እንደዛ አደረገለት። ምክንያቱም ክብር ላለ ሰው ይከበራል፣ ክብር ላለ ሰው ደግሞ ይወድቃል። ከዛም በኋላ እኔ አማን ላይ ነው ጆሮ ላይ የሚዘጋው። ቆይ አሳይሃለሁ አለው። ከዛም በኋላ ያንን ደብዳቤ ይዞ ጽፎ አስቀመጠላት። ከዛ ሲያይ በጣም እንትን አለ። አንተ ልጅ በቃ ከኔ ላይ አለቀኝ ማለት ነው፣ አትወርድ ማለት ነው አላማን። ከዛንም ወረቀት ይቀድና የራሱን ቴክስቶች አስቀመጠ፣ በራሱ ጽሁፍ ጻፈ። እሺ ፊዮሪ የሁለቱ ጽሁፍ አንድ አይነት እንደማይሆን ታውቃለች። ቆይ አሁን ምሳሌ የኔ ጽሁፍና የሌላ ሰው ጽሁፍ አንድ አይነት አይደለም ወይ የተበላሸ ጽሁፍ የሆነ ማይነበብ ይሆናል፣ ወይ ደግሞ የዛኛው አጻጻፍ ቆንጅዬ ሊሆን ይችላል። በዚያ እንኳን ለራሱ እሷ ልትረዳ አልቻለችም። ከዚም በኋላ ላይ ምክንያቱም እዙ ነው የምታፈቅረው ደብዳቤ የሚጽፍላት እዙ ስለሆነ ማለት ነው። ከዛ ያን አስቀመጠላት እሷም እንደ የዋህነቷ የዛሂዳ ማስቀመጥ ጀመረች። ከዛም በኋላ ላይ እሱ ደግሞ ሁኑክ ደግሞ ጓደኛው ነበረች እና ኢዙና ሁኑክ እያወሩ ዛሬ እኮ እነሱ ቤት ሄጄ ጫማ አልጠረኩም፣ አለው እንዴ! ለምን አደርክም? አንተ ስራህን ትረሳለህ ማለት ነው። አይ ሰው ነበረ እና የነሱን ጫማ እየዘፋው ነበረ፣ አለው። ከዛ በኋላ አሁን ተነስና ሂድ፣ አለው። ከዛ ሄደ። ከዛን እጠብቀዋለሁ ይሄንን አለው። እሺ አለና ሄደ። ከዛ ሲሄድ እሷ ደግሞ ትደውላለች አንድ ልጅ ምን ሆነህ ነው የማታነሳው? ብላ ስትደውልለት እባክሽን አሁን ስላነሳ ሆይ ነው እንደዚህ የምትጮሄብኝ ምናምን ይላታል። ከዛ ጆሮ ላይ ዝገት ይላል። እኔ ጆሮ ላይ ነው እንደሚዘጋው ብላ እሷም ደግሞ በጣም ተናደደች። ይሄኑ ክፍቅረኛ ማለት ነው የምታፈቅረው። ከዛም በኋላ ይሄኛው ደብዳቤውን እየተጻጻፉ ስለነበረ አማን እየጠበቀ ነው ያለው፣ ምክንያቱም ሁለታቸው ጌት እንደማድረስ በቃ ማቋረጥ እንዳለበት እነሱ ሁለታቸው እንዲገናኙ ስላልፈለገ ማቋረጥ ነው የፈለገው። ከዛም በኋላ እነሱም ደብዳቤ እያጻጻፉ ስለነበረ በቃ እንዴ፣ ዛሬማ የሆነ ነገር አለ። እስካሁን ድረስ እየተመላለሱ አልነበረም እንዴ ብሎ እዛችሁ ቦታችሁ ላይ ደብዳቤ የምጽፍበት አካባቢ ሆኖ እየተከታተላቸው ነበረ። ከዛ ዛሬ የሆነ የተፈጠረ ነገር አለ ማለት ነው። እንዴት አሁን እስካሁን ያልተላላኩት መተው ደብዳቤውን ያልጻፉት ምናምንእና እና ያላስቀመጡት ብሎ ይላል። ከዛ እሱም ጋር መልሰው ይዳወደለታል። ከዛ እሱ ሳያነሳለ ቀራ ማለት ነው። እሱም ሲጋራውን እያጨሰ እሷን እያስታወሰ ፊዮሬን ማለት ነው ይዞ ከዛም በኋላ ይችኛ የቶልጅ ደግሞ ይሄ ኑ ፍቅረኛ ደግሞ ትመጣለች። ስትመጣ አንተ ልጅ ምንናህ ነው አንተ አታ ለምን እየደወልኩለት ስልክ አታነሳም? እንዳለችው አይ አነሳ ሁሉሻ አለን እንዴ ምኑ ነሻ አላት። ማለት በቃ አንተ ልጅ ልታሳብደኝ ነው ማለት ነው አለችው። አይ ሀብታም እኮ አያብድም። ማለት በቃ አንተ እንደዛ አይነት ቃል አትበላላት እኮ ማለችው። ከዛ ወደቀች ፌንት ፌንት በላች ማለት ነው ከዚም በኋላ እሱም ደነገጠ በቃ ይቅርታ ምንሆነች ነው በቃ እሱ ደግሞ የሀብታም ልጅ እንድላት አትፈልግም የሆነ ውስጧ ላይ የሆነ ነገር አለ የሆነ የሀብታም ልጅ እንድላት አትፈልግም ሀብታም ሀብታምነቷንም እንደዚህ ሁሉ ጊዜ እንድላት እሱ ደግሞ ይላታል ሁሉ ጊዜና ከዛ ወደቀች ከዛ ይዙ መጣ ድንገት። አንተ ምን አድርገህ ነው የሰው ልጅ እንደዚህ የወደቀችው? የሆነ ነገር ምን እየተናገርከው ነገር አለ? ኧረ እኔ ምንም አልተናገርኳትም። በጣም ተብረጋረገ። ከዚም በኋላ በግድ ነቃች እሷ። ከዛ ወደ ቤቷ እሷ እንዲሸኙ ሄዱ። ከዛ ይቅርታ አለችው ይዞን። ኧረ ችግር የለውም። እሱማ እኮ ይኸው ሊያሳብደኝ ነው እሱ እኮ አንተ ባትመጣ ኖሮ እኮ እሱ እኮ ይገለኝም ነበር አለችው። ኧረ እኔ እንደዛ አይነት ሰው አይደለሁም አልገልሽም አላት። አይ ቢሆንም ትገለኝ ነበር አለችው። ከዚያም በኋላ እሱ በቃ ሄደች። በቃ ልሄድ እኔ ልሄድና ልታከም አለችው። ከዛ አህ ልታከም አሁን የወደኩትን ሌላ ነገር እንዳይፈጠርብኝ ና ሂጅ፣ ልታከም አለችው። እንዴ ማለት ይችን ገና ወደኩ ብለሽ ነው ሄደሽ የምትታከሚው ሆስፒታል የምትገቢው አላት? አዎ ምን ነው አለችው። እንዴ እንዴት ለዚች ነገር ትሄጃለሽ እንዴት ለቀላሉ ነገር ትሄጃለሽ? አላት ሀብታሞች እኮ ነገሩ የምታደርጉት ነበር። አንተ ልጅ ስለ ሀብታም ነገር አታውራኝ እያልኩ አይደል? እንደ ምን ሆነህ ነው አይገባህም? እንዳለችው ከዛ ጥላው ሄደች። በቃ እሺ፣ በቃ ይዙ ይቅርታ፣ እሺ፣ አመሰግናለሁ፣ ላደረግክላይ ነገሮች አመሰግናለሁ ትለዋለች። ከዛ ይዙ ደግሞ ሁንክን ሄድ ተከተላት እንጂ ድሞ አሁንም ወርቃ የሆነ ነገር እንዳትሆን ተከትላትና ሄድ እንጃሉ። እሺ በቃ ብሎ ተከትሏት ይሄዳል። ከዛ ይዙ ደግሞ ይመለሳል። ኢዙ ወደ ጫማ ጠረጋው እንዳይመለስና በቃ ማሰብና ማሰላሰል ጀመረ። ከዛ እሷም ደግሞ በጣም ግራ ስለተጋቡ ይህኛውም ልጅ መልሶ ይደውልለታል። አንተ ልጅ አተወኝም አተወኝም ማለት ነው ባክ የራስ ጉዳይ አለው ከዛ በኋላ ሄኖክ ደግሞ መጣ። ማን ነው የሚደውልልህ አለው። ባክኝ የሆነ ፊዮሪን የሚያፈቅራት ልጅ ነው መሰለኝ። ይሁ በቀይ ንዝንዘኛ ሊደውልብኛል፣ በቃ ተሷ ጋ ያለን ነገር ራቀ እያለ እየተናገር ነው አለ። አረባክህ አርፈት ተቀመጥ በለው፣ እኛ አሳልፈን አንሰጥም። ፊዮሪ ያንተና ያንተ ብቻ ናት። እንዴ እሱ ከኋላ መቶ እንደት እንደዚ አይነት ነገር ሊናገር ይችላል አለ። እውነት ነው አንዳንድ ጊዜ እኔ ግደታ ፈቅራለሁ ብሎ ሶስተኛ ሰው ሲመጣ በጣም ያናድዳል እንደ እሳት ነው የሚገርፈው ለምን ከዚያም በኋላ እሱም ደግሞ አረባ አክቶ በቃ የሆነ የሆነ ነገር እንበለው እንዴ ሲለው አይ ቶ ትግስት ለሰው ልጅ ትግስት ነው ዋናው ነገር እታገዘዋለሁ አለ ማለቴ እንደዚህ እስከመቼ ድረስ ነው ታዲያ የምንታገዘው የሆነ ነገር አንድ ነገር እንበል እንጂ ሲለው ሂኑክ ከዚ አይ ችግር የለውም፣ አለ እዙ። እኔ ትዕግስት እንፈልጋለው፣ ትዕግስት ለፊዮሬ ስል የፈለገ ነገር ቢመጣ የፈለገ ነገር ቢሆን ወደኋላ አልልም አለው። እሺ፣ እሺ ግን እኮ አለው። አይ ችግር የለውም፣ ለሱ ቦታ እናጣለትም አለው። አንዳንድ ጊዜ ይገርመኛል። ህይወት ፈተና ነች፣ ፍቅርም ፈተና አለው፣ ችግርም አለው እነዛን ደግሞ ችግሮቹንም ፍቅሮቹንም መከራዎችንም አልፈው ደግሞ ጥሩ ሕይወት እየኖሩ በነገራችን ላይ ሁልጊዜ እኮ ደስታ የለም፣ ሁልጊዜ አለመታመም የለም እና ሁሉንም ነገር ቀምሰው ነው ችግርንም ፍቅር በመፍቀር መጎዳትንም እና እሱ ደግሞ ጎዳና ጠራጊ ስለሆነ ለእሷ ያለውን ስሜት ለመናገር በጣም ነው የከበደው ማለት ነው። ምክንያቱም እኔ እንደዚ እንደዚህ እያየዋል ቅር እንጂ ተነገርኳት በኋላ ይች ልጅ እኔ ጎዳና መጠርግ ልጅ እንደዚህ ራሴን ሳልቀይር ባገኛት የሆነ ስሜቷ ይሰማታል፣ ትሰበራለች፣ የሆነ በቃ ሌላ ነገር ትሆናለች ብሎ ነው የሚያስበው። ገባችሁ? አንዳንድ ጊዜ ድህነትም ያስደፋል እና እስከ ምንነቷን ቢነግራት እሱ መጥቶ ከመሀል መጥቶ አማን ታሚያቋረጣቸው እውነቱን ነግሯት ከዛም በኋላ ታፈቀረችው ማፈቀረችው ነበረ። እሱም ደግሞ ራሴ ለውጭ አለ እና ይህም በእሷ የመጡብኝን ነገር ሞቴን መርጣለሁ። ስለዚህ አርፎ ይቀመጣል ምናምን አለ። እሱም ደግሞ ተንኮለኛ ነው። ቆይ እሱ ያስቀመጠውን ደብዳቤ፣ እሱ ለእሷ ብሎ ያስቀመጠላትን ደብዳቤ እሱ ቀድድ አድርጎ ይጥልና የእሱን መጽሐፍ ምን ይባላል ለምን አረ፣ ወይኔ! እኔማ እንደው በፍቅር መካከል የሚገቡትን ሰዎች የእውነት ነው ምላችሁ እንደ አይጠቀሙም ሕይወት በጣም እንደ ቀልድ አደለም። ፍቅር እንደቀልድ አደለም። የአንድ ሰው ፍቅር እስከ ዘላለም ንሳ እስከ ዘላለም አይረሳም፣ አይጠፋም፣ መቼም ቢሆን ማለት ነው ከአእምሯችን ውስጥ ከሁሉ ነገራችን ውስጥ ነው ያለው ማለት ነው። እና እሱም ደግሞ እሱን ከስህ እንዲያስወጣት እሱን ብቻ እንድታፈቅር ማድረግ የሚፈልገው በሱ በጻፈው ደብዳቤ እሱ ብዬ፣ ከዛም በኋላ ደወለላት። ፊዮሪካ እንዲህ እኮ ስምህን ማወቅ ፈልጋለሁኝ ገጣሚ አለች። እኔ ካስፈለገ አላት፣ ካስፈለገ እኔ አማን እባላለሁኝ አላት። ከዛ እኔ ደግሞ ፊዮር እባላለሁኝ አላች። ቆይ እንዴት ድፋር ቢሆን ነው? ቆይ እሱ ስልክ ቁጥሩን ቀይሮ የዛን ስልክ ቁጥር ሳይጨምር እሱ ሆኖ እሷ ደግሞ እሱ ገጣሚ ነው ብላ ይዞ ነው ብላ እያወራች አለችው፣ አማን አማን ብሎ ስሟን አስታወቃት። ቁጥሩንም የእሱን አጠፋ፣ የራሱን አደረገ። እረ፣ ወይኔ ፈተና ብዛቱ እኮ ግን እኮ የነዚህ ልጆች ፍቅር ምን ይሆን ይሆን ምን ይሆናል ብላችሁ እናንተ ታስባላችሁ? እና ስማቸውን ተቀያየሩ፣ ታዋወቁ። በቃ እንገናኛለን፣ ትንሽ ነው የቀረኝ፣ ና እነዛን ስራዎች ልጨርስ ብዬ ነው አላት። እንግዲህ መቼም እንደሚገናኛት አላሁ አለም። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና ዝነት ይውረድልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።